እጅግ በጣም ልብ የሚሰብር ካየሁበት ጊዜ ጀምሮ እንቅልፍ ያጣሁበትን ቪዲዮ እስቲ ዛሬ እንስማ። እርዱኝ፣ ደግፉኝ። በረንዳ ነው መተኛው፣ በረንዳ ነው ማድረው። ከበረንዳ አንሱ፣ በተለይ በተለይ በተለይ ከዚህ በረንዳ አንሱ። ምህረቱ እያገነቀኝ ለጌታዬ መዝሙር አወጣ ያነቀቀኝ የአምላክ መንፈስ ሊዳስሰኝ በላይ መጣ። እዚያ አይደርስም ዋጋም የለውም። በሰዎቻው የተባለ ሰው አይገርምም ወይ ለዚህ ክብር ጌታ ሲያበቃው አይገርምም ወይ? እኔ አውቀው የለሞ ያደረገልኝን ከጨለማ አውጥቶ ቀን ያወጣልኝን ቀን ያወጣልኝን የምን ቁጠባ ነው። ምንድን ነው ዝምታ? ምስጋና ይድረሰው ለሰራዊት ጌታ፣ ለሰራዊት ጌታ። ፍቅር ይዣችኋለሁ። ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ብዙዎች ጋር እንዲደርስ አድርጉ። ንግግሩ እጅግ በጣም ልብ ይሰብራል። እኔ የምኖረው በረንዳ ላይ ነው። ወድቅ ያለው እኔ ወንድማችሁ አንሱኝ፣ እያለ ደግሞ ይዘምራል። አንሱኝ የሚያነሳኝ ሰው ብኖር እኔ እነሳለሁ፣ እበረታለሁ፣ እንደገና እቆማለሁ እያለ ይዘምራል። ሁኔታ አስገድዶት ወድቋል እንጂ ውስጡ ላይ መዝሙር አለ። እባካችሁ የጌታ ሰዎች በጌታ ፍቅር ልለምናችሁ፣ ይሄ ሰው ከወደቀበት ይነሳ። የተቻለንን ሁሉ አድርገን ይህንን ሰው ከወደቀበት ከዚህ በረንዳ እናንሳው። በእውነት ሲያገለግል እንየው፣ ተለውጦ እንየው። ስለዚህ የጌታ ቤተሰቦች እግዚአብሔር ይባርካችሁ። ለትላልቅ ሰዎች መደገፍ፣ መርዳት ለሚችሉ ሰዎች ይህንን ቪዲዮ አድርሱልኝ። የዚህን ሰው ቪዲዮ የፈሰትከው ወንድሜ ደግሞ ሰውየውን የምናገኝበትን አድራሻ ብታስቀምጥልን፣ እግዚአብሔር ይባርክ። እግዚአብሔር ይባርካችሁ።